ገበያ በባለፈው አመት በላይታችሁ ከሆነ ምን ያክል ነው ገበያ ያረጋጋው? ዘመን ገበያ ብዙ ስራ ይጠበቅብናል። ገና ጅምር ነው። እኛ ኢኮሜርስ የምናውቀው በአሊባባ ነበር። ኢትዮጵያ በራሱ አቅም የቨርቹዋል ማርኬት ፕሮቫይድ ማድረግ መጀመሯ ስቶክ ማርኬት ላይ የተፈጠረው ኤኮሲስተም አሁን የጀመር ነው። ስቶክ ማርኬት ስንት ዓመት ከእኛ ከቀደሙ ሀገራት ጋር የተስተካከለ ነው ያለ ኤአይ ላይ ያለው ለውጥ በነገራችን ላይ የኢትዮጵያ ሶብሪን ወልዝ በአፍሪካ አንደኛ ሶብሪን ወልዝ ነው። የተቋቋሙ ግን ታውቃላችሁ ስንት ጊዜ እንደሆነ ከፍተኛ ሪቨኑ እያስገባ ነው ያለው እና ሪፎርሞች ኢትዮጵያ ውስጥ እየሰሩ ነው። በኢኮኖሚም ይሁን በፖለቲካም ይሁን በሎ ኢንፎርስመንት ኤጀንሲም ይሁን በሁሉም ሪፎርሞች እየሰሩ ነው። ሪፎርም ግን የሚያምን ነገር አለው። ሪፎርም ግን የሚጠይቀው በጣም በርካታ ሀብት አለ። ፍሩቱን ለማየት ደግሞ ጊዜ ይፈልጋል። ለዛ እየታገስን ከሄድን ውጤት እያየን ያለን ይመስለኛል። ትምህርት በሚመለከት ልክ እንደ ኳስ ሜዳው ዋናው ስራ ኤርሊ ቻይልዱ ላይ ኢንቨስት ማድረግ ነው። ታች በስፋት እየሰራን ያለ ነው ለመምህራን ጥረት ለመምህራን ጥራት ስልጠና የተሰጠን ያለው የቨርቹዋል መማማሪያ እና የፈተና ስርዓቱም ለውጥ እያመጣን ያለው ዛሬ አርባ ሶስት ሚሊየን ገደማ የማስተማሪያ መጽሐፍ ለሃይ ስኩል ተሰራይቶ በሃይ ስኩል ደረጃ አንድ ለአንድ ደርሶ መጽሐፍ። ይሄ ሁሉ ማሳተም በጣም ብዙ ጣጣ ነበረበት፣ ሀብት ይጠይቃል። ትምህርት ለትውልድ የሚለው ፕሮግራም የኢትዮጵያ ህዝብና ትምህርት ሚኒስቴር ተባብረው አስደናቂ ተአምር እየሰሩ ነው ያሉት። ብዙ ችግር ይፈት ነው ያሉት። የተማሪዎች መገባ ቅድም እንዳነሳሁት ነው። በጣም በርካታ ኢንፍራስትራክቸር መገንባት የኖርብንም ስታንዳርድ ላይ ከባቢ ማሻሻል ላይ ከፍተኛ ለውጥ አለ። አሁንም አላለቀም እንጂ የተከበረው ምክር ቤት አስተውሎ ከሆነ ትምህርት ቤት እዚህ ጋር ካለ ዩኒቨርሲቲ እዚህ ጋር ካለ ሀይ ስኩል እዚህ ጋር ካለ እዚህ ጋር የምናየው ጫት ቤት፣ ሺሻ ቤት፣ መጠጥ ቤት ነበረ። ለኮሪደር ምስጋናና ክብር ይግባውና ዋና ስራው እነዚህ ማጽዳት ነበረ። አሁን ያሉት እሳ ስታዲየም ፓርክ መቀመጫ ወክወይ ናቸው። ይህም በደንብ ማስተዋል ያስፈልጋል። ለምን ልጆቻችን ላይ ጥንቃቄ ካላደረግን የምንመኛት ኢትዮጵያ አናያትም። እነሱን ታስታሪ ያደረገ ስራ በእጅጉ አስፈላጊ ስለሆነ ጤናን በሚመለከት ኢንፍራስትራክቸር ላይ በጣም ብዙ ስራ ይጠበቅብናል። ገና ነን፣ ብዙ ማልማት አለብን። አሁን ስልሳ ሶስት ሚሊዮን ገደማ ዜጎች የጤና መድህን ታቅፈዋል። ይሄ ጥሩ ነገር ነው። ግን መድኃኒት በሚመለከት ያው ባለፈው እንዳነሳሁት በማምረት የውጭ ከውጭ የምናስገባውን ለመቀነስ ሙከራ የተደረገ ቢሆንም መድኃኒት ላይ 60 ቢሊየን ብር ድጎማ አለን። የካንሰር ሕክምና ላይ 60 ፐርሰንት የሚሸፈነው ወጪ በመንግስት ነው። እያስፋፋ ነው ያለ ነው። ፋርማስቲካል ላይ እንደ ጎበኛችሁት የውጭ ኢንቨስትመንቶች እንዲመጡም ጥረት እየተደረገ ነው ያለ እንዲያውም ብዙ እንዳታስጨውት ትንሽ ሰርተን ብዙ መናገር እንዳይሆን ቆጥ ውለን ነው እንጂ ከፈለጋችሁ ጳውሎስ ማየት ትችላላችሁ። ጳውሎስ እኮ አንድ ሺህ አልጋ ያለው ኢንፍራስትራክቸር ተገንብቷለሁ፣ ድሮ ከነበረው የበለጠ ማለት ነው። ግን አስፈላጊው ማቴሪያል ገብቶ ሰርቪስ ሰጥቶ ህዝብ እስኪያረካ ድረስ በዚህ ተኩራርተን እንዳንናገር ዝም ያለው እንጂ የሚሰሩ ስራዎች አሉ። ግን በጣም ብዙ ስራ ይጠበቅብናል፣ ጅምር ነው። ይሄን በትብብር መንፈስ ብንሰራ ውጤታማ እንደምንሆን ተስፋ አደርጋለሁ። በመጨረሻ ዲፕሎማሲ በሚመለከት ለተነሱ አንዳንድ ጉዳዮች መጠነኛ ምላሽ ለመስጠት እሞክራለሁ። ሁሉም ሀገር ሳይዙ ይነስም ይብዛም ሀብቱ ይብዛም ይነስም፣ ሁሉም ሀገር የተፈጥሮ ጸጋውን ሌላውን ሳይጎዳ የመጠቀም መብት አለው። ተፈጥሮ ያደለችውን ሀብት በሌላ ላይ ጉዳት ሳያመጣ መጠቀም የሁሉም ሀገር መብት ነው። ሁሉም ሀገር ሁለት ወሳኝ ጉዳዮች አሉት። አንደኛ የራሱን ብሔራዊ ጥቅም አለው። ሁሉም ሀገር ሁለተኛ የብሔራዊ ደህንነት ስጋቶች አሉት። ሁሉም ሀገር ብሔራዊ ጥቅሙና የብሔራዊ ደህንነት ስጋቶቹ ግን ባለው መረጃና እውቀት ልክ ይበየናል። ዛሬ ብሔራዊ ጥቅም ያለውን ነገ ሊያሰፋው ሊያጠባው ይችላል። ዛሬ ስጋት ያለውን ነገ ሊያሰፋ ሊያጠብ ይችላል። ባለው እውቀት እና መረጃ ይወሰናል። እነዚህ ብያኔዎች ድምዳሜ የሚያገኙትም የድምዳሜ ስህተት የሚፈጠረውን በሁለት ምክንያት ነው። ሀገራት የመረጃ እጦት ወይም መሳሳት ካለባቸው የተስተካከለ ናሽናል ኢንትረስት ዲፋይን ላያደርጉ ይችላሉ። ብሔራዊ ስጋታቸውም በትክክል ላይለይ ይችላል፣ በመረጃ እጥረት። ሁለተኛ ከሀሳብና ሞራል ዝቅጠት የመጣ ከልክ ያለፈ ራስ ወዳድነት ካለም ይሄ ችግር ሊያጋጥም ይችላል። ይሄ ሁለቱ ባላንስ ከሆነ ሁሉም ሀገራት በየደረጃ ባላቸው እውቀት